ሀይል ሚያውቀው እዛ ፑል ቤት ሰራ ነበረ። ከዛ ፑል ቤት በምሰራ ሰዓት አርላን ይመጣ ነበር፣ በተከታታይ ይመጣ ነበረ፣ እንደ ከስተመር ማለት ነው። እና አንዳንዴ ቡና ምናምን ይጋብዘኛል፣ ለስላሳ ምናምን። ካለው ቁማር ተጫውቶ ከሆነ ካለው ለስላሳ ይጋብዘኛል። ከዛ አንድ ቀን ተጫውቶ ተጫውቶ ተበልቶ ነው መሰለኝ እኔ ጆተን ጋ ነበርኝ ሂሳብ ይዞብኝ ሄደ። እዛ ፈለኩት እና ስፈልጉ አጣሁት። ከዛ ጓደኞቹ ሲመጡ ስልኩን ስጡኝ ስላቸው ስልኩን ሰጡኝ። እዛ ደወልኩለት ባለበል ሲለኝ ሚጣልኝ ዛሬ ቴብል አልከፈልከኝም ስለው ዘጋብኝ። መልሽ ደወልኩኝ ምን ሆነ ነው ስለው አይ ምንም እሰጥሻለሁ ምናምን አለኝ። ከዛ መልሶ ደወለ ራሱ ስንት ሰዓት ነው የምትወጪው ሲለኝ ሶስት ሰዓት ነው የማወጣው ስለው

ላገኝ ስለፈለኩኝ ካለ። ከዛም በኋላ በአጋጣሚ መጣ፣ አሁንም መጣ ተጫወተ። በእንደዛ እንደዛ ሲባል ሲባል እኔ ከዛ ሰፈር ለቅቄ ወጣሁኝ ማለት ነው፣ ወደ አማኒ ወደ ሰፈሬ ሰፈሬ አማኒ ሻይ ሰባተኛ ዝቅ ብሎ፣ ከዛ ወደ ሰፈሬ ሄድኩኝ። ከሱ ጋር ማንገናኝ በቃ የተያየ ነው። በእንዲ ማለት በስራት ያወራ ነው፣ አንድ ቀን ነው። ከዛ በኋላ እንዲሁ መቶ የጨዋታ ይሄዳል እንጂ አንድ እኔም ስልክ ቀየርኩኝ። ይህን ፕሮሰስ ጀምሬ ወደ ዱባይ መጣው ማለት ነው። ዱባይ መጥቼ በአመቴ አመት ሊሞላኝ አካባቢ አየሁት ቲክቶክ ላይ። ማን ነው የሚባለው ልጅ እንትን የሰራብን እኔን የሰራብን ልጅ የሆነ ሰው እንደዚህ አጠገብ ላጠገብ አድርጎ ቪዲዮ ሰራብን፣ ሜንሽን አድርጎ ማለት ነው። ከዛ አገኘሁት። ሳየው ከጓደኞቹ ጋር ምናምን እየጨፈረ ነበር ቲክቶክ ላይ አይቼ ወጣ። አሁንም

ሰሞን እኔ ሌሊት ስተኛ እሱ ሌሊት አገኛም ነበር። ቀን ነበር የሚተኛው እኔ እራስ ሲደርስብኝ ይደውል ነበር ምናምን አንገረኝ የነበረበት ነገር ጥሩ ሁኔታ ላይ አልነበረም። የመጣ ሰሞን ከዛ ነገሮችን ለማስተካከል ሞከርኩ። ታይም እያስተካከል ለማውራት ካለበት ነገር ለማውጣት ምናምን የሆነ በፍቅር አለም ሰው የነበር በአጠቃላይ አባት ሆትን ብሎበት በቃ ጥሩ ሞ አልነበረም በዛ ሰሞን። እሱን ትሪት ለማድረግ ምናምን ሞከርኩ። ያለውን ነገር አብረን ለመካፈል ረብሶታም አገኘውትኝ። ለመጀመሪያ ጊዜ ረብሶ አገኘውትኝ ከዛ፣ ከዛ እያለ እያወራን እያወራ ሁለታችንም ላይ እንትን የለም፣ ጥያቄ የለም፣ የፍቅር ማለት ነው። እሱም አልጠየቀ ይህም አልጠየቁ በመሀል በመግባባት በመዋደድ ፍቅር ጀመረ። ከዛ ማለት ማንም የፍቅር ጥያቄ ሳይጠይቅ ላይ ከተለያያችሁ ከስንት ዓመት በኋላ ነው? ኢትዮጵያ ተዋውቃችሁ ከስንት ዓመታት በኋላ ነው? በትክክል ከዓመት በኋላ የተገናኘ ነው። ቀድሜ እንዳገኘ ሳ ያ በጓደኝነትም እንኳን መቀራረብ ይቻላል። ቀስ በቀስ በሂደት ያለውን ነገር ለመው ዚያን የመተው ሰዓት ማንንም አላቅም። በሐዘን ላይም ነበር ምናምን ከኢትዮጵያ አባቴን ነበር የመተው። ከዛ ከመተው በሳምንቱ ነው አባቴ ሞታ። ራሱ አልተነገረኝም ነበር እና አይ በመሀል በቃ ለሁሉም ተነግሯቸው ቀስ ብለው ነው በቃ አረጋግጠው ምናምን የነገሩኝ። እኔ ለምንም አልቻልኩም። እስካሁን ድረስም ያላመንኩትና ያልተቀበልኩት ነገር ቢኖር እሱ ነው። አሁን አመት ራሱ አልሞላሁም። እስካሁን መግባትም አልቻልኩም ኢትዮጵያ ምናምን። በቃ መሄድ መፈልግ ነበር አስታምኛው እንደዛ ስለነበረ መሄድም አልቻልኩም። ለምን መሄድ አልቻልኩም ማለት ገና መምጣቴም ነበረ ምናምን ትኬት እንዲቆርዱ ሊፈልገው ነበረ። ቤት በቃ ከነገሩኝ በኋላ ከተቀበረ በኋላ ለምን ትምጣ፣ ለምን ይወጣል፣ ታበላሻለ። ከልጅነቴ እሷ አሳድጎኝ ምን ብሎኝ ስለነበር ከእሱ ውጭ ማን የሚቀርበኝም ሰው ነበረ? ከእሱ ውጭ ማንንም በቃ

እሱን ካጣው በኋላ በቃ መጥፎ ነገር ውስጥ ነበርኩ። እዚህ ሀገር ተስፋ ቆርጥ ነበር። አላ አላማ የመጣሁበት ነገር ያሁሉ አላማ

በስሙ ሴቭ ያላርኩት የሴቫረኩ የፖስተኝም ለመጀመሪያ ጊዜ እሱ ነው ከፖስተኝ በኋላ ነው እኔም ፖስት የጀመርኩት። ከዛ በኋላ ብዙ ላይክ ሰዎች እሱ ጋር ከኔ ጋር ሊያጣሉት ብዙ ነገር አድርገዋሉ። በጣም ብዙ ስፔሻሊ፣ ሴቶች በስሙ እየጻፉ ይመጣሉ። በስሙ አካውንት እየከፈቱ ይመጣሉ። እሷ ትልቅ ናት የልጅነት ናት። የምታደርግልሃለች እኔ ብልስ ቤት ያለችው ላለች ማለት ነው ግን Ale አንድ ስላል መሰላችኋቸው ነው ብዙ ካፕሎች ሶሻል ሚዲያ ላይ የተለያዩ በእንደዚህ አይነት ሴጣን ሰዎች ናቸው። ስታያቸው ሰው ይመስላሉ፣ ግን ውስጣቸው መርዝ ነው፣ ሴጣን ናቸው። ሰው ደስተኛ ሲሆን አይወዱም። እኔ በራሴ ሶሻል ሚዲያ፣ በራሴ ፕላትፎርም፣ በራሴ አካውንት ላይ ኮመንት ላይ ይጽፉልኛል ሊንክ ስለሚያስተጋባ እንደት አድርጌ ይጽፉልኛል። የኔ እና የባሌ ቪዲዮ ላይ ይጽፋሉ። ይህን የመሰለ ቆንጆ ኩሩ ጎንደሬ እንዴት ነው እችን አስቀያሚ ያገባው? ከረ መድኃኒት አስደርጋበት መሆን አለበት፣ ከረ ምናምን ምናምን ይላሉ። ገባሽ ለምን መሰለሽ ነው ሰይጣን ስለሆኑ ውስጣቸውን መርዝ ስለሆነ በህይወታቸው ደስተኛ ስላልሆኑ ሌላ ሰው ደስተኛ ሆኖ ሲያይ የዛን ሰው ደስታ እንትን ማድረግ ነው የሚፈልጉት ነው የዛን ሰው ደስታ መርዝ አድርገውበት መበከል ነው የሚፈልጉት። እንደራሳቸው እነሱ ደስታ ስላላቸው ደስተኛ የሆነ ሰው የአንቺን ህይወት የሚያይበት ጊዜ የለው። ገባሽ የአንቺን ህይወት ለማበላሸት የሚጠርበት ጊዜ የለው። ደስተኛ ያልሆኑ ሰዎች ወደ እነሱ ሌብል ነው ሰውን ጎትተው ወደ እነሱ ሀዘን ነው መፍተት የሚፈልጉት። ደስተኛን ሰው እኔ ደስተኛ ሳልሆን ለምልሶ ሆነች ብለ አርገው የእነሱ ሀዘን ውስጥ ያንቺን ደስታ ችልስ አድርገውበት ውሃ አጥፍተው

እያነሳጸሩ ባሉት ቆንጆ ነው እጃ ስጥ እያነሽ እያሉ አንቺ የእነሱን ቁመት እንዳደግች እንዳትመላለሽ። የእነሱን ማንነት ነው የሚያሳየው ያንቺ ማለት ነው። ታዲያ ካለቀስሽላቸው፣ ከተሰበርሽላቸው ዋው አሸነትን ታርጌታችንን መታ እንዳሉ ምንም ላይመስልሽ ይገባ። እንደውም ልትደሰች ይገባል። እነዚህ ሰዎች ስለቀሙብሽ ነው ንንያንቺን ደስታ ለማጥፋት የሚሞክሩ ዋናው እናንተ ራሳችሁ ነው የመስራትና የትኛውም ጠንካራ ሰይጣን ቢመጣ የእናንተን ፍቅር እንዳያጠፋው ነው እናንተ አንድ መሆን ያለባት። ለምን ብዙ ካፕሎች ሶሻል ሚዲያ ላይ በእንደዚህ አይነት ሰዎች ተለያይተዋል። በጣም ብዙ ካፕሎች ዩቱብ ላይ ብትሉ፣ ፌስቡክ ላይ ብትሉ፣ ቲክቶክ ላይ ብትሉ ፌመስ የሆኑ ካፕሎች በእንደዚህ አይነት መርዛማ ሰዎች ተበትነዋል። ትናንትና እያወራን ነበር፣ ስም እየጻፉ ነበር። እስኪ በሶሻል ሚዲያ ያልተለያየ ካፍቶ እያልኳቸው ፈልገን ፈልገን አጣን። አንድ ነው ሁለት ነው ያገኘ ነው እንዳና ሴጣን በልታቸዋቸዋል። የቲክቶክ ሴጣን፣ የሶሻል ሚዲያ ሴጣን። ያስተጋባላሁ እኔ ኖት አርጋለ እነሱ ሲያወሩ ቀጥ ሚታየ ፖሊስ ከዚህ በኋላ እንዳታለብ ሽሽ እና እኔ አራ ብዙ ነገሬን ነው የመለሰልኝ። በጣም ብዙ ነገሬ በራሴ ኮንፊደንስ እንዲኖረኝ በሰዎች ዘንድ ተወዳጅ እንደሆንኩኝ ካሜራውን ግን ትንሽ ልታስተካክሉ ያንቺ ማንዳይን የእሱ ማንዳይን ነው የሚታየው። እንዲህ ሀፋፍ ተሰንጥቃችሁ ነው የምትታዩ ትንሽ ራለዚህ እና ብዙ ጉድለቴን የሞላልኝ አናም በህይወቴ ማለት ነው በጣም ብዙ ነገር እኔም እንደዛው ብዙ መስዋዕት ከፊት የለት እና ኢትዮጵያ ደርሼ ኢትዮጵያ እንኳን ለመሄድ የበቃሁት በሱ ጥንካሬ ነው። ቤተሰብን ልጅን አይቼ እንድመጣ ያረገኝ እሱ ነው። ብዙ ነገር ጎሎበት የጎደሉን አይደለም ያየው ለእኔ መሙላት እንያየው ቤተሰብ እቃ ስገዛ አግዞኛል። ሰው በሰጠው ብዙ ነገር በጣም ካጠገቤ እንዳለ ሁሉ የሚነግረኛል። በቃ አባቴ ምትክ ነሽ፣ አንቺን ማስደሰት እንጂ ማስከፋት አልፈልግም ይለኛል። እና ኢትዮጵያ ደርሼ ስመጣ ራሱ ሱቅ ምናምን ሰርቶ ነው ኦንላይን እሱ ሆኖዎች አሉት በጣም ብዙ ሆና ነው የምታቆጣ ታውቃለች። ኦንላይን ሰርቶ ነው ብር ይዞ ቤት የምንከራይበት እኔ ደስተኛ ለማድረግ ከኢትዮጵያ ስመጣ ተቀብሎኝ፣ ከዚህ በኋላ መዳም ቤት አትሰሪ ከዚህ በኋላ ይበቃሻል ደግሞሻል ብሎ ቤት ተከራይቶ ነው የኖር ነው። ስራ ሰርቶ ማለት ነው። እና በቃ እኔ መጣኝ፣ አብረን መኖር ጀመርን። ስናይ ሁለታችንም እይታለን፣ አብረን ስራ ሰራል ኦንላይን ስራ ከአንድ ሶስት ቦታ ሰራ ማስታወቂያቸውን ስላገኝ እየሰራ እየኖርን ነው። እና እኔ በህይወቴ ደስተኛ ነኝ፣ ባለውበት ነገር በጣም ደስተኛ ነኝ። በጣም አርናን እንደምታየው አይደለም። አስተዋይ ነው ያስብልኛል። ኩሽላንኳን ገብቶ ሲሰራ ብዙዎቻችሁ ትናገሩታላችሁ። ኖ ይሄ ዘመናዊነት ነው ማለትም በቃ እኩልነት ሴትም ወንድ ስትኖሩ እኩልነት እኩልነትን ነው የሚያሳየው። እሱ ለኔ ገብቶ ስለሰራ ሴት ሆኖ አደለም ወንድ ነው ገባች። እዚች ጋ ቤት ስናጸዳ ምናምን ላይክ እንገባለን። በቃ ሁሉ ነገራችን ላይክ እንዳንቺ በፊት የምታሳዩ ምግብ ስትሰሪ ቡና ስትጠጪ ስትበል ላይ እንደዛ። ቡናም ስናፈላ መጀመሪያ ትንሽ እየቤት ነበረ ፓርቲሽን ነበረ። ቤታችን ፓርቲሽን ነበር ና ጌም ስንጮት ስንጮ ስንጫጫ ጎንና ጎን ያለው ቤት እየረበሽን ስናስቸግር፣ ትንሽ ገንዘብ ስናገኝ ደግሞ ወደ ይሄንን ቤት ያዝን፣ እንዳይባል አንድ ክፍል ቤት ማለት ነው፣ ያዝን ሽት ቤት ያለው ከዳማሩ። ፈጣሪ ልብሽን ንጹህ ስታደርጊ ከትንሽ ተነሳሽ፣ ወደ በቃ ለውጥ ከትንሽ ከሚነሳው ዛሬ እንደዚህ ማንም ባለበት አይቆይም። ማንም በነበር መሽቶ የማይነጋ ሌሊት እንዳለውና ካልሞተ ህይወት ይቀየራል። እና ባለንበት ነገር ስንሄድም ስንበላው ተጠምቆ ስታለን በቃ ላይ በየልበት እንገባለን። አይሰለችኝ ለእኔ አርዳ የማይሰለችኝ ሰው ነው፣ በምንም ሁኔታ ለእኔ የሚገባ ሰው ነው የተሰጠኝ። በብዙ ነገር ተጎድቼ በሱ ነው የተካስኩት። ስለዚህ ይህን ነው ምለው ይህን ነው አር የተገናኘንበትም

የለኝም ጓደኛም አያስፈልገኝም። ጓደኛም ይሆነኛል ወንድምም ይሆነኛል፣ ሁሉ ነገር በቃ። ስደሰትም ስከፋ ማብረን በቃ ስንበላ ብናጣም ብናገኝ ሁለታችን ማነው? ሰው ቤትም አንሄድም ሰው እኛ ጋር አይመጣም ሰው አንድ ቀን አንድ ልጅ ብትመጣ ቤት ሜንሽን ማድረግ አይቻልም አንድወታ ላይፍ ላይ